ሰይፉ ፋንታውን ረጅም እጆች ድምፃዊን በድጋሚ ገደሉብኝ። የሟች ከናኒ አባት ጠቅላይ ሚኒስትሩ ናቸው ያስፈቱት ውስጥ ታዋቂዎች። ከአንዱ ዓለም ጎሳ ጀርባ ያሉት የአብይ አህመድና ሰይፉ ፋንታውን ረጅም እጆች ድምፃዊ አንዱ አለም ጎሳ በሚስጢር ክሱ ተቋርጦለት ተለቀቀ። ድምፃዊው የተጠረጠረበት የእጮኛው ግድያ ክስ ክርክር ሳያልቅና ፍርድ ቤት ዋስትና ሳይፈቅድ በጨለማ ከእስር መለቀቁ እያነጋገረ ሲሆን የሰይፉ ፋንታውን ቁማር እጅ ከፈንጅ ተይዟል። ተጨማሪ ይዘናል። ሰላም ውድ ቤተሰቦች፣ ሰላም ሰላም። ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትረፍረፊ ይበልልን። እንግዲህ በአዳዲስ ዜና መጥተናል። እስኪ ወደ ዜናው እንሂድ። ና መጨረሻ ላይ እኔ እገብላችኋለው ማለት ነው። እስኪ ቀነኒ አባት ልጅን ለሁለተኛ ጊዜ እንደገደሏት ነው የምቆጠረው ሲሉም አደባባይ ብታቸውን አሰሙም። የአንዷለም ጠበቃ አቃቢ ሕግ ክስ መመስረት ላልቻለ ነው አካል ነጻ በማውጣት ክስ መሰረተን የተለቀቀው ሲል መግለጫ ሰጥተዋል። አዱኛሞት ብቸኛ ጠርጣሪ የነበረው አንዱ አለንጎሳ ትናንት በዋስ መደረጉን መዘገባችን ይታወቃል። ፍድ ቤቱ የጠርጣሪውን ጥያቄ ተመልክቶ አንዱ አለንጎሳን በዋስ እንዲፈታ ብያኔ መስጠቱን ትናንት ዘግበንላቸዋል። የሙዚቀኛው በዋስ መፈታት ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆ ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ ለቢቢሲ ዛሬ ተናግረዋል። እስከዚህ ሰዓት ድረስ ፖሊስም ሆነ አቃቢ እዚህ ላይ ደርሰናል ብለው በግልጽ የነገሩ ነገር የለም። እንዲሁ በበላሽ ሶስት ወራት ነግዷል። የልጃችንን ደምም እውነታም አላገኘንም። ልጄን ለሁለተኛ ጊዜ ነው የገደሏት ብለዋል። ከዚህ በኋላ ምን እንደሚያደርጉ ቢቢሲ ላቀረበላቸው ጥያቄ ግን ህጉ ውስብስብ ነው። አቃቢ የሚለውን አይተን ለአምላክ እንሰጣለን። እንደ ሰው የምንለው ነገር የለም። ቀነኒ ፍትሕ የተነፈገች ነው፣ ከጀምሮ አንስቶ የነበረ ነው። እኛን ለማድከም እስካሁን ያቆዩ እንጂ ሊለቁት ከፈለጉ ቆይተዋል ብሏል። አክሎ በዚህ አካሄድ እንሞክር ብለን እንጂ ፍትሕ እናገኛለን ብለን አናስብም። ከእሷ ደም የልጁ ታዋቂነት ይበልጣል ብለዋል። ሞዴል እንዲሁም የማስታወቂያ ባለሙያ የነበረችው ቀነኒ አዶኛ መጋቢት አንድ ቀን 2017 ዓ ም ሌሊት አስር ሰዓት አካባቢ ከእጮኛ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋም ለህልፈቷ ምክንያት መሆኑን ፖሊስ አመልክቷል። ቀጣዩ ሂደት ምን ይሆናል በሚል ቢቢሲ ጠየቃቸው። የሙዚቀኛው ጠበቃ እስካሁን የፍርድ ቤት ቀጠሮ አልሰጠውም፣ የአቃቢ ግን ውሳኔ እየጠበቅን ነው። ክስ ለመስረትም ሆነ መዝገቡን ለመዝጋት የሚሰጡን ውሳኔ ግልባጭ የምንጠብቅ ይሆናል ብሏል። የቀነኒ አባት አዱኛ ዋቆ ከዚህ ቀደም ከቢቢሲ ኦሮምኛ ጋር ባደረጉት ቃለ ምልልስ ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑ ተናግሯል። ጉዳይ ልጅቷ ከፎቅ ወድቋለች ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም። የተረጋጋች ለለውጥ የምትሰራ ራሷን የምትቀየር ቤተሰቧን ለመለወጥ የምትሰራ ናት። ስለ ነገ ታስባለች። እንዲህ አይነት ተልካሻ ነገር አታደርግም። ራሷን ከፎቅ ወረወረች የሚለው ነገር አይዋጠልኝም። ሰው ጎድቷት እንድታደርግ ሀፍቷት ካልሆነ በስተቀር ብሏል። እኛ የምንፈልገው ፍትህ ብቻ ነው። እኛ የምንፈልገው የልጃችንን ደም እንጂ ሌላ አይደለም ሲሉም አክለው ተናግረው ነበር። ከሚከተለውም ሆኖም አንዱ አለምና ቀነኒ ጥሩ ግንኙነት እንዳላቸው አውቃለሁ ብሏል። በምዕራብ ሐረርጌ ዞን ዳቦ ሉሉ ወረዳም በሚጨታ ከተማ የተወለደችው ቀነኒ ከልጅቷ ጀምሮ በትምህርቷ ጠንካራ እንደነበረች እንግዲህ በጣም ያሳዝናል ማለት ነው። አባት ተስፋ ቆርጠዋሉ። እውነት ነው፣ ትክክል ነው ያሉት። አሁንም አባት ማለት ነው ከሱ ከእሷ ህይወት አሁንም ያንዷ አለም። ታዋቂነት የእሱ ዘፋኝነት ነው የበለጠው ማለት ነው እንጂ የቀነኒ ህይወት እንደዚህ መሆኑ በጣም ያሳዝናል። ሁላችንንም አስነብቶናል፣ ሁላችንም አስለቅሶናል። ምክንያቱ በጣም በጣም ነው የሚያሳዝን አባት እንደዚህ ሲሆኑ ማየት ያማል ከሚባለው በላይ እናት እንዲህ ስታለቅስ ማየት በጣም ነው የሚያመው ማለት ነው እና በዚች ምድር ላይ ሲጀመር ፍትህ የለም፣ ኢትዮጵያ ውስጥ ፍትህ የለም። አበቄልሽ ስንት አመቷ ነው እስካሁን ድረስ አሁንም ድምጹ ነኝ ብላ መታለች። አበቄልሽ ስንት ሆናት ከሞተች ልጇ ማለት ነው ሶስት አመት ይዛኔ ወደ ሚዲያ ስትመጣ ልጇ ሶስት አመት ነበረ። አሁን አራት አመት ሆኗል ልጇ ከሞተች ማለት ነው። እንግዲህ አራት አመት ሙሉ ፍትህ አልተገኘም። ብቻ ፈጣሪ ይፍረድ፣ እውነቱን ፈጣሪ ያውጣ ማለት ነው። እውነት በጣም የነዚህ ልጆች ፍትህ አለማግኘት ሁላችንንም አድምቶናል ማለት ነው። እና አንዷለም እዚህ ጋር እንደምታዩት መቃብር ጋር ሄዶ ሲያለቅስ ሲያነባ ሲል እንትን ሲል አይተናል። አንዳንዴ ሰበብ ሊሆን ይችላል፣ ሳናስብም የምናደርገው ነገሮች ይመጣሉ። ገባችሁ። እና ለማንኛውም እግዚአብሔር አምላክ እውነቱን ያውጣላት፣ የእውነት አምላክ እሱ ያውጣላት። በቃ የቀነኒ ነገር እንቆቅልሽ ያልተፈታ ህልም ማለት ያልተፈታ እንቆቅልሽ ማለት የቀነን ያማሟት ነው። ቤተሰብ እያለቀሰ ነው፣ እያነቡ ነው፣ ተስፋም ቆርጠዋሉ በቃ በጣም ያሳዝናል፣ ቅስም ይሰብራል። የእውነት እሺ ማን ገደላት? በቃ ማን እንደገደላት አይታወቅም። እንግዲህ አባት እንደተናገሩት ምንም አይነት ነገር አቃቢ ሕግም ሆነ ፖሊስም ሆነ ለቤተሰብ መረጃ አልሰጠም። እንግዲህ የቀነኒ ቤተሰቦች ከኛ እኩል ነው ማለት ነው መረጃ የሚደርሳቸው አሰባችሁት። እኛም አሁን አሉ የተባለውን ነገር ነው፣ አይደል? እያመጣ ምናወራ። እነሱም እንደዛ እንጂ ምንም ነገር እንዲህ ነው፣ እዚህ ቦታ ደርሰናል አላሉንም። የምርመራ ውጤትም አልተነገራቸውም። የፎረንሲክ ውጤትም አልተነገራቸውም። ምንም አይነት ውጤት እዚህ ቦታ ደርሰናል እንደዚህ ሁኗል ተብሎ አልተነገራቸውም። ይሄ ነገር ሊታይ ይገባል። የቀረኔ ቤተሰቦች አባት፣ እናት አሁንም ጠቅላይ ሚኒስትር ዶክተር አብይ ቢሮ ሂዳችሁ እውነቱን ይውጣላችሁ። ምክንያቱም ግልጽ መሆን አለበት። አንደኛ እሱም ነጻ ከሆነ አንዷለም እንደሚባለው ነጻነቱ በስርአት ለምን ሁላችንም ወተን እሱ ላይ እንትን ያለ ሰውም ራሱ ይቅርታ ለሱ ማለት አለበት ትክክለኛው ነገር ይነገራቸው ለሳቸው ማለት ነው ለአባት አሁን አማሟቷ አልታወቀም ምንም ነገር አልተነገራቸውም ለአባት ለምንድን ነው ያልተነገራቸው ለምንድን ነው ፖሊስ እዚህ ጋር ደርሰናል ልጁ ምንም የለበትም ይሄ እኮ አሁን አንዷ ለምን ነጻ አያደርገውም ስለተፈታ ለምን አባት እናት ልጃቸው በምን እንደሞተች አላወቁም እስካሁን ምንም አልተገኘም ነው እያሉ ያሉት። መጀመሪያ ካሜራ ነበረ ቤታቸው። ያ ካሜራ ተፈትሾ እዛ ላይ መረጃ ተገኝቷል ተብሎ ህዝብ ነው እየሰማ ስንት ሺ ህዝብ ባለበት ቀዌ ወይም ደግሞ ክያ የሚባለው ሊክ ቲክቶክ ላይ ተወርቷል። ይሄን ነገር ሰምታችኋል ሁላችሁም። አባቷ ወንድሟ ባሉበት ማለት ነው ላይቤ ቲክቶክ ላይ። እሺ ሰማን ይሄንን እዛ ላይ የተገኘ መረጃ አለ። ከዛ በኋላ ግን ከሁለት ወር በኋላ ካሜራው አይሰራም አሉ። ሽምግልናም ሲመላለሱ ነበረ። ይሄሄ ማለት የአንዷለም እጅ አለበት ማለት ነው በተዘዋዋሪ። ከዛስ ገፈተልኳት እንጂ አልገደልኳትም አለ ተባለ። ይሄስ ምንድን ነው? ይሄሄ ብዙ ብዙ ነገር እኛ የሰማኑ እንኳን እያለ ምንም ነገር እሱ፣ ለክስ መገፍተሩ ራሱ አያስከስስም? እሺ ፊቷ የተበላለዘው አያስከስስም? እንዴት ነው ክስ የሚመሰርትበት ነገር? ምንም አይነት ነገር አንዷለም ላይ አልተገኘም የሚባለው ነገር ይሄ፣ ማንም የኢትዮጵያ ሕዝብ አይቀበልም። ይሄ ውሸት። ስለዚህ አንዷለም ነፃ ከሆነ ለቀነኒ ቤተሰቦች እውነቱን አሳውቃችሁ? አማሟቷ እንዲ እንዲህ ነው። የመርመራ ውጤት ነግራችሁ እነሱም ለህዝብ ህዝብ ፊት እሱ ነጻ ከሆነ አንዷለምን ራሱ እነሱ እንኳን ይቅርታ ይጠይቁታል፣ አይደለም ሌላው ግለሰብ ይቅርና ማለት ነው። ምክንያቱም ስለተጠረጠርክ ራሱ ይቅርታ አድርግልን ይባላል፣ እውነቱ ይታወቀና። አሁን እዚህ ጋር ምንም አይነት ነገር ድፍንፍን ባለ ውስብስብ ባለ ብቻ አባት እንደተናገሩት ምንም አይነት ነገር አቃቢ ሕግም ፖሊስም እዚህ ጋር ደርሰናል፣ እዚህ ጋር ነው፣ እንደዚህ መረጃ አግኝተናል፣ እንደዚህ አላገኘንም፣ አላሉንም አሉ። ለምን? ምንም ሳይነግሯቸው ነው ይሄን ነገር ያደረጉት እንዴ እነሱ ዝም ብለው መሄድ እንጂ ስለ ልጃቸው የተከራከሩ አይደለም እኮ ስለ ልጃቸው ድምፅ እየሆኑ አይደለም እነሱ ራሱ ምን ነዋል ስለዚህ ምንድን ነው ማድረግ ያለባቸው አሁን ወደ ትልቅ ምክንያቱም አሁን ታች ላይ ያሉት ሚዲያ ህግ ላይ የሚሰሩ ሰዎች በገንዘብ ሆኗል ጫወታው እዚህ ጋር እያያችሁ ነው የሁሉንም እያያችሁ ነው ሁሉም እስካሁን ድረስ ያሉት ህይወት ወንጀል እስከ ስርቆት ወንጀል የሚባለው ድረስ በገንዘብ ነው ሁሉ ነገር እየተካሄደ ያለው የአሁን የአትሌት ገለቴ ብርቁ ቡርቃ እንዳያችኋት ይሄ ሁሉ ንብረት ተወርሳ ጭራሽ ያለችባትንም ቤት እንግዲህ፣ እሱም ራሱ ባራጅ ሊወጣ ጎዳና ልትወጣ ነው። ይሄ ማን ያደረገ? ይሄን ያደረገው ትክክለኛው መሪያችን ሳይሆን ከስር ያሉት የሚሰሩት ናቸው። በገንዘብ እንደዚህ እያደረጉ ስልጣን ላይ ቁጭ ብለው በገንዘብ እያደረጉ ሁሉን ነገር በብር እየተደረገ ራቁቷን እንድትቀር የተደረገው ይሄኮ ውር የሚፈርደው እኮ ነው። አንድ ቤት ትጣ እንዴ? ከ አስራ አንድ ቤት ከአምስት መኪና አንድ መኪና ትጣ እንዴ? እንዴ? ይሄ እኮ ለታሪክ ለተአምር እኮ ነው። የሚያደነዝዝ ነገር እኮ ነው እየተደረገ ያለው። ስለዚህ ጠቅላይ ሚኒስትር ዶክተር አብይ ይሄን ነገሮች እንደዚህ እንደዚህ ቦታ ላይ ያሉ ሰዎች በትክክል በሀቅ ለማይሰሩ የማይፈርዱ ሰዎች ለህዝብ ያልቆሙ የህግ ባለሙያዎችን ከስራቸው ማውጣት፣ ሄደው ሌላ ስራ ይስሩ፣ የሰፈር ስራ እነሱን ከስራቸው እንዲፈናቀሉ መደረግ አለበት። በገንዘብ አይሰራም፣ ህግ ከሆነ በስርአቱ ህጉ መደረግ አለ። ደሞዝ ይበላሉ፣ ለህግ ነው፣ ህዝብ ወክሏቸው ነው። ከእግዚአብሔር በታች እዛ ጋር ህግ ላይ ያሉ ሰዎች ናቸው ለፍርድ የተቀመጡት። እነሱ ደግሞ እውነትን ካልፈረዱልን ማንም ይፈርድልን? እነሱ ድምፅ ካልሆኑን ማኑ ድምፅ ሚሆንልን እነሱ ለሀቅ ካልቆሙልን ስለዚህ በአንድም በሌላም የቀነኒ ቤተሰቦች ይሄ ሁሉ ነገር ታፍኖ ዘጋቢዎች እንዳይገቡ ተደርጎ የትኛውም ጋዜጠኛ እንዳይገባ ተደርጎ ለምንድን የተደረገ ዋሹ የዋሹት ይባረራሉ ትክክለኛ የተናገሩት ሀቀኞች የሚዘግቡት እነሱም ስራቸው ነው መዋሸት አይፈልጉም እንጀራቸው ነው። ስለዚህ እነሱን ሚዲያ ላይ ማስቀረብ፣ ይሄ ሁሉ ሚዲያ ነው እንዲ የዋሸ ቢያንስ አንድ ጋዜጠኛ የዋሸ ከዛ ውስጥ እሱ ብቻ ይከለከለና ሌላው ይገባል እንዲማሩበት። ሌላው ትክክለኛውን ፍርድ እዛ ጋር ያስተላልፋል ለህዝብም ለቤተሰብም። ቤተሰብ ሳይሰማ ሁሉ ነገር ሳይሰማ ድፍንፍል ድፍንፍል ተደርጎ እሱ ተለቀቀ በአምሳ ሺህ ብር ዋስ ተለቀቀ። አምሳ ሺህ አደለም አምሳ ሚሊዮን ቢባል ያመጣል ብር ስላለው ማለት ነው። ይብላኝ ለምስኪኖቹ። በጣም ያሳዝናል። የእውነት እኛ እሱ ስለመለቀቁ አይደለም፣ ይለቀቅ፣ ግን እውነቱ ነገራቸው ለቤተሰብ አሁን ቤተሰብ እያለቀሰ ነው እያነባ ነው። ልጄ ለሁለተኛ ጊዜ ቀበረዋት፣ ለሁለተኛ ጊዜ ልጄን ገደለዋት እያሉ እያነቡ ነው አባትና እናት። እውነት ነው። አዎ ይሄ ሁለት ሞት ነው የሞቱት። አሟሟቷን ሳያውቁ፣ ምን እንደሆነ ሳያውቁ፣ ትክክለኛ ወድቃ እንደ ሞትች፣ ትክክለኛ የሆነውን ነገር ለቤተሰብ ካሳመኑ አሜን ተብሎ ይቀበላል። ምነው ሰው በመኪና አደጋ እየሞት አይደል እንዴ? እኔ ወንድሜ በመኪና አደጋ ሞቷል። አምነን ተቀብለናል። የ ሀያ አምስት አመት ወጣት መካኒክ ነው። ከስር እየነዳ እየሰራ እላው ላይ ነዳበት እረስቶ ሹፌሩ። ከዛዝ በቃ አለቀ። አምነን ተቀበልን። እግዚአብሔር ያመጣውን አያጩና አምኖ መቀበልና የሆነ እንትን ያለበት ነገር በጣም ስሜቱ ይገባችኋል፣ እንደዚህ አይነት ነገር የደረሰባችሁ ማለት ነው። ስለዚህ ማመን አለብን እኛ እኛ አምነናል ቤተሰብ በቃ አመነ። መኪና ነው ገደለው ሞተ። ይሄን አሜን ብለን ተቀብለን አልቅሰን አንብተን ይሄው ትተንዋል። የሀያ አምስት አመት ወጣት ማለት ነው። አይሱዚ መኪና ላዩ ላይ ሂዶበት እየሰራ መካኒኩ ነው ማለት ነው ረስቶት ሹፌሩ ነዳበት እና አሁን ይሄም እንግዲህ በህግ ተያዘ፣ አለቀ። ነገሩ ከላስ ይሄው ተረስቶ ቁጮ ተብሏል። ማለት የሆን ነገር አሁን የእንትና ቤተሰቦች የቀረቢ ቤተሰቦች ማመን አለባቸው። የሷን አሟሟት ልጃችሁ ትክክለኛ የሞተችው በዚህ ነው ብሎ አስረድቶ ህጉ ሀቁን ፈርዶ ከዛ እነሱም አንደኛ አንዷለም ጋርም ይቅርታ ይባባላሉ። ምክንያቱም እሱ ምንም አልነካም፣ ሁሉም ህዝብ ወርዶበታል። ይቅርታ ህዝብም ይጠይቀዋል። እሱም በነፃነት በኮንፊደንስ ወደ ስራው ይመለሳል። አንዱ አለም ነፃነቱን ካወቀ ማለት ነው። ገባችሁ? አሁን ይሄ ነገር ለአንዱ አለም ራሱ ኮንፊደንስ የለውም። እሱ እንዳያችሁት መቃብር ቦታ ሄዶ ይሄው እያለቀሰ እያነባ ነው ያለ። ህዝቡ ደግሞ እሱን ነው እየጠረጠረ ያለው። ቤተሰቧም እሱን ነው እየጠረጠሩ ያሉት። ለምን አልታወቀማ አሟሟቷ ሁሉ ነገር ተደበቀ ተድበሰበሰ። ያሳዝናል። እውነት የንጹህ አምላክ ይፍረድ። ፈጣሪ ይፈርዳል። እሱ እንኳን ነጻ ቢለቀቅ ምንም እሱ እጁ የለበትም ቢባል ራሱ የሰማይ አምላክ ሰው ሳያይ እሱ የሚያየው የዝች የንጹህ ደም መቃብር ላይ ያለው ይፈርዳል። የእውነቴ ነው እሱ ይፈርዳል። በአንድም በሌላም ታምር ይሰራል እግዚአብሔር አምላክ እና ግፍ መጥፎ ነው። ህግ ላይ ያላችሁ ሰዎች ገንዘብን ሳይሆን ትክክለኛ ፍረዱ። ማትሰሩ ከሆነ ውረዱ። ጠቅላይ ሚኒስትር ዶክተር አብይ እኔ ጥሬ የማስተላልፈው እንደሚሰማ እንኳን ቢሆን ቆርጣቸው ብታደርሱልኝ ማለት ነው። የእውነት በጣም ተቃጥ ያለው በብዙዎች ፍትህ ላጡ እህቶቻችን ፍትህ ላጣች ነብሶች ድምጽ እንዲሆኑልን ትክክለኛ የማይሰሩትን ሰዎች ከስራ ያንሱልን። በቃ ለምን ህዝብ ይታመሳል? እንዴ! ወንጀለኛም ኮ ወንጀለኛ ተብሎ እንደ ወንጀል ይቀጣል። እፍ ነው። ነጻም የሆነ ነጻነቱ ታውጆለት ይወጣል። ይሄ እኮ ውስብስብ ያለ ግራ የተጋባ ቤተሰብ እየታመሰ ወይ ልጁ ነጻ ነው ተብሎ ህዝብ እሱን ነጻነህ በቃ ይቅርታ የጠረጠረ ሁሉ አህላለው። ስለዚህ ለእሱም ጭንቀት ለቤተሰብም ጭንቀት ነው። ያልተቋጨ ግራ የተጋባ ነገር ነው ያለው። ስለዚህ ፍትህ ለቀነኔ በጣም ፍትህ ለቤተሰቦቿ ሁለት ሞት ለሞቱት